በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን አበው አውናብዎስ ወእንድርያስ። በአራተኛው መቶ ክፍለ ዘመን በቤተ ክርስቲያን ታሪክ ዘመነ ከዋክብት ይባላል። ምናልባትም በዓለም ላይ ላለፉት 1ሺ5 መቶ ዓመታት ያንን ዘመን መልሶ ማየት አልተቻለም። ያ ዘመን ብዙ ሰማዕታት የነበሩበት፣ ያ ዘመን ብዙ ሊቃውንት የነበሩበት ያ ዘመን ብዙ ጻድቃን የነበሩበት ያ ዘመን ብዙ ደናግላን የነበሩበት ያ ዘመን ብዙ መነኮሳት የነበሩበት ያ ዘመን ብዙ ባህታውያን ግሁሳን የነበሩበት ነበርና ዘመኑ ዘመነ ብርሃን ነው። እልፍ አእላፍ ቅዱሳን በዚህ ዘመን አብርተዋልና ጠላ ሰይጣንን ከቦታው አሳደው አስጨንቀውታል። በዚህ ዘመን ብርሃን ከወደ ምሥራቅ ከባህሩ ከዋክብት ካበሩ ከዋክብት መካከል ደግሞ በዚህ ዕለት። አባቶቻችን ቅዱሳን አቡነ አብዮስና እንድሪያስን እናዘክራለን። ቅዱሳኑ ሁሉ ብዙ ሀብት ነበሩ። ቅዱሳኑ ባለ ብዙ ሀብት ነበሩ። ከሰማይታት ከጻድቃን ከደናግል ከሊቃውንት ማሉበት። ይህስ እንደምን ቢሉ በተጠቀሰው ዘመን በቅዱስ ጊዮርጊስ ሀገር በልዳ ከከበሩ ወገኖች ተወልደዋል። የቅዱሳኑ ወላጆቻቸው ክርስቲያኖች፣ በዚያውም ላይ ባለስልጣኖች፣ ሀብታሞችም ነበሩ። ልጆቻቸው አብናዊስና እንድሪያስንም ስጋዊውንም መንፈሳዊውን ትምህርት አስተምረዋቸዋል። ወጣት በሆኑ ጊዜ ወላጆቻቸው የዚህን ዓለም ነገር ሲያስቡላቸው፣ እነርሱ ግን የተሻለውን እድል ያስቡ ነበር። ልብ በሉ፣ አስታውሉ። በዓለም ላይ ንብረት አለ፣ ዝና አለ፣ ከዛ ላይ ስልጣን አለ። እነዚህ ሲገናኙ ደግሞ ዓለም እንዴት እንደምትታላል እንደምትታታልን የታወቀ ነው። እነዚህ ግን ቅዱሳን የተሻለውን ነገር መረጡ። ዘወትር ገድላተ ቅዱሳንን ያነቡ ዜና አበውን ይሰሙ ነበርና ይመንኑ ዘንድ በልቦናቸው ልቦናቸው አወካቸው። ለክፉ ነገር ኃጢአት ለመስራት ልቦናችን እንደሚያወከን ሁሉ ለመልካም ደግሞ የቅዱሳኑ ያወካቸው ነበር። በአንዲት ሌሊት ግን በመንፈስ ቅዱስ አጋዥነት ወስነው ከሀገራቸው ልዳወጥተው ወደ ገዳም ሄዱ። ክቡር ለቅዱሳኑ አባ ሮማኖስና አባ በርሶማ ይሁንና፣ በወቅቱ በሶሪያ ምድር ገዳማዊ ሕይወት ተስፋፍቶ ብዙ አድባራት በበረሃ ውስጥ ነበሩ። ሁለቱ ቅዱሳንም በአንድ ገዳም ውስጥ ገብተው አገለገሉ። ተጋድሏቸውም እያበረቱ እስከ ምንኩስና ደረጃም ደረሱ። ተጋድሏቸውን በጾም በጸሎት በትግስት ብቻ አይደለም በትህትና በፍቅር በደግነት በመታዘዝ ጭምር ነው እንጂ የምንኩስናን የገዳማዊ ሕይወት ጠላት ፍቅር ዓለምና ፍትወተ እንስሳዊ ናቸው። የምንኩስናና የገዳማዊ ሕይወት ጠላት ፍቅር ዓለምና ፍትወተ እንስሳዊት ናቸው። አንድ ሰው ከዚህ ዓለም ቁሳቁስ ሳይረቅ መናኝ መሆን አይችልም። ቅዱሳኑ ግን በመንኖ ጥሪት፣ ገንዘብን በመናቅ ይህችን ዓለም ከነኮተቷ ንቀዋት፣ አቃለሏት። የሥጋ ፈቃዳቸውን ያጠፉ ዘንድ ሰውነታቸውን በጾምና በጸሎት እረፍትን በማሳጣት ቀጧት። እግዚአብሔር ደግሞ ስለዚህ ፈንታ ጸጋውን አበዛላቸው። ቅዱሳኑ በሱሪያ ገዳማት ለዘመናት ከተጋደሉ በኋላ ወደ ግብፅ ለመውረድ ወሰኑ። ምክንያታቸው ደግሞ ሶስት ነው። አንደኛ ከውዳሴ ከንቱ ለመራቅ አባ አባ እገሌ እገሌ በመባልን ለመተው ከሀገር መራቅ ወሰኑ። ሁለተኛ ከቅዱሳን አበው ለመባረክና ሶስተኛ ለተሻለ ተጋድሎ ለመብቃት ነበር። እየጸለዩ አያመሰግኑም እየጸለዩ እያመሰገኑም ግብፅ ቀጥሎም ገዳመ አስቄጥስ ደረሱ። ታላቁ ርዕሰ መነኮሳት አባ መቃረስን ፊት ለፊት ቢያገኙት ደስ አላቸው፣ ሐሴትንም አደረጉ። እግዚአብሔርን በማደሪያዎቹ ማግኘት ይቻላልና በማደሪያዎቹ በቅዱሳን አማካኝነት ማግኘት ይቻላል እና ለዛ ነው ቅዱስን ሲሆ ደስ ያላቸው። የታላቁ ቅዱስ ደቀ መዛ ቅዱስ መቃርስ ደቀ መዝሙር ነው። በድንግልና ተጠብቀው በተጋድሎ በርትተው በቦታው ለሶስት አመታት ቆዩ። እግዚአብሔር ደግሞ ለሌላ አገልግሎት ፈልጓቸው ነበርና፣ በዚያ ሰሞን በከተማ የነበሩ ሊቃውንት ወደ ገዳሙ መጡ። ገዳማውያንንም ጳጳስ ስላረፈብን የምንሾመው መልካም ረኛ ስጡና አሏቸው። እንዲህ ነው ጳጳስ ሲያርፍ ወደ ገዳም ይኬዳል። ገዳማውያን አባቶቻችን ይጠይቃሉ። ገዳም ውስጥ በጾም በጸሎት በተጋድሎ ነው የኖረ ቅዱስ አባት ተመርጦ ይላካል። እንዲያ ነበር ጵጵስና አመራረጥ። ገዳማውያኑ ሱባኤ ገብተው ቢጠይቁ መንፈስ ቅዱስ አሁን አብዮ ስንመረጠ አበው ቅዱሳኑ ጵጵስና ሲሾሙት ወንድሙ እንድርያስን ረዳት አደረጉለት። ሁለቱ ቅዱሳን ከበረሃ ወደ ከተማ መውጣታቸውን ተከትሎ ደጋ ተጋድሏቸውን ለማበርታት ወሰኑ። ከበረሃ ወደ ከተማ ሲገባ መቼስ በሁሉም ነገር ድካምንም ይከተል ምቾቱም አለ አቦ አቦ መባሉ ሙዳሴውም አለ ነገር ግን እነሱ ምንወሰኑ ወሰኑ ተጋድሏቸውን ለማበረታት ምክንያቱም ለአንድ ገዳማዊ ከከተማ ውስጥ ከመኖር በላይ ፈተና የለምና ቅዱሳኑ ቀን ቀን ድውያንን ሲጠይቁ ሙታንን ሲቀብሩ ህዝቡን ሲያስተምሩ ስጋ ወደሙን ሲያቀብሉ ብለው ሌሊት ሌሊት ደግሞ ይጋደላሉ ይጸልያሉ ይሰግዳሉ ለፈቃደ ስጋቸው ሳያደሉ እንዲህ ባለ ቅድስና ኑሮ ደግሞ ሌላ ፈተና መጣ። የከተማው ሀገረ ገዢ አረማዊ በመሆኑ ለጣዖት ስገዱ፣ ክርስቶስንም ካዱ ይል ጀመር። ቅዱሳኑ ህዝቡን በቃል ብቻ ሳይሆን በተግባሩን ሊያስተምሩት ወድዋልና መኮንኑን ተው፣ ተሳስተሃል አሉት። በዚህም ምክንያትም ብዙ ስቃይ ገጠማቸው። በመጨረሻም በዚች ዕለት ሰማዕት ሆነዋል። ጌታም ስለ ድንግልና ስለ ድንግልናው ህይወታቸው፣ ስለ ወንጌል አገልግሎታቸው፣ ስለ ሰማዕትነታቸው ሶስት ሶስት አክሊላትን አቀዳጅሯቸዋል። አምላክ አበው ቸርነቱን ይላክልን፣ የቅዱሳንን በረከትም ያሳድርብን። በቅዱሳኑ ጸሎት ምልጃ እውነተኛ እረኛን ይስጠን። መስከረም 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ጻድቃን አውናዊስ፣ ወንድሪያስ ሰማይታት፣ ቅዱስ ጎርጎሪዮስ መንክራዊ፣ ቅድስት ጥየክላ ድንግል፣ እናታችን አውነ ኤውስጣጥዮስ ሰማይት፣ ቅዱስ ኤውስጣጥዮስ ሰማይት ይታሰባሉ። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራም ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱ ክርስቶስን በልባችሁ ቀድሱት። የቅዱስ ጴጥሮስ አንደኛይቱ መልእክት ከምዕራፍ 3 ከቁጥር 13 ብእሲ ትሩፍ ሰማይ ተልዳ አውናብዮስ ወንድሪያስ ካህን ረዳ ቅዱስ መቃርስ ቴክላ ድንግል ምርአተ ኢየሱስ ክርስቶስ አፄና ወቢሊና ገባሬ መንክራት ጎርጎሪዎስ መኮንን ሀገር አብይ ወስጣጢዎስ ውዱስ